ጤን አይስጥልኝ የቂርቆስ ቲዩብ ተከታታዮች ኢትዮጵያዊው በማንነቱ ፍለጋ ስለ እውነተኛ ኢትዮጵያዊነት ማወቅ ለሚፈልግ ሁሉ በአገር ውስጥ ሆነ በውጪ ለሚኖረው ወገን በንጉረድ ኤርሜ ያስከበደ ወልደ ኢየሱስ የተዘጋጀ መጽሐፍ ምዕራፍ 3 ክፍል 2 ምዕራፍ ክፍል ለ ስለ ወገን ጠላቶች አዎን ኢትዮጵያዊ ሳይሆን ኢትዮጵያዊ ነኝ፣ አዋቂ ሳይሆን አዋቂ ነኝ የሚለውን ይህን ትውልድ እጅግ የጎዳው አላዋቂነቱ መሆኑ ሊታበል አይችልም። ይህም ከላይ በመጠኑ በተሰጠው ሐተታ ተረጋግጧል። ይልቁንም ከጥንት ጀምሮ ሊደመስሱት ሲያሴሩ ለኖሩት ለቀንደኛ ጠላቱ ለዲያብሎስና ለዘር ጠላቶቹ ባዕዳን ራሱን መሳሪያ አድርጎ በማቅረብ ራሱን በራሱ ለማጥፋት ታጥቆ በመነሳቱ እና የእነርሱን እኩይ ዓላማ ከግብ ለማድረስ ታላቅ ጥረት ሲያደርግ በመታየቱ በግልጽ ይታወቃል። የሚያስገርመውና በይበልጥ የሚያሳዝነው ደግሞ የሚሰማው፣ የሚቀበለውና የሚከተለው ቃል የኢትዮጵያዊነቱ መሰረት የሆነችውን የእግዚአብሔርን እውነት የሚነግረውን የራሱን የወገኑን ሳይሆን የጠላቱን ወይም ጠላት ዲያብሎስ ዘርቶ ያበቀላቸውን የወገን ጠላቶቹን ቃል መሆኑ ነው። ጠላት የሚባለውና ብርቱ ጉዳት ያደረሰውም ባዕዱ ጠላት ሳይሆን ለባዕዱ መሳሪያ የሆኑትና እርሱ ያበቀላቸው የራሱ ወገኖች መሆናቸውን በበቂ ማስረጃ በቀላሉ ማረጋገጥ ይቻላል ይኸውም እነዚህ የጠላት መሳሪያ የተባሉ ወገኖች በኢትዮጵያ ዙፋንና እንዲሁም በቤተ ሕዝቡ በቤተ ክህነቱና በቤተ መልክናው መንበሮች ላይ ትናንት ተቀምጠው የነበሩት፣ ዛሬም ተቀምጠው ያሉት ሲሆኑ ያደረሱት ጉዳት ደግሞ ኢትዮጵያ ከፈጣሪዋ ጋር ተካይዳ በምትኖርበት በቅዱሱ ኪዳን ላይ በይፋ የፈጸሙትና የሚፈጽሙት የአመፅ የክህደትና የአመንዝራነት አድራጎት ነው። እዚህ ላይ አመንዝራነት የሚለው ቃል በሃይማኖትና በአምልኮ የመገለባበጥንና የመባለግን ግብር የሚጨምር መሆኑን ይታወቅ ያሻል። እኒህ የዲያብሎስና የባዕዱ ጠላት መሳሪያ የሆኑት ወገኖች ብልህ ነኝ የሚለውን የቤተ ህዝቡን ትውልድ ባላዋቂነቱ እንዴት እንደሚያሞኙትና እንደሚጫወቱበት ከብዙ መካከል ለአይነት ያህል ዛሬ በገሃድ እየተፈጸመ ያለውን ያንዱን ቤት ማለትም የቤተ ክህነቱን አንዲት ድርጊት እስቲ እንመልከት። በቤተ ምልክናው መንበር ላይ የተቀመጡት ያለፉትም ሆነ የዛሬዎቹ ባለስልጣኖች ቀድሞውንም ቢሆን ዓለማውያንና ስጋውያን ሆነው እንዲያድጉ ስለተደረገ፣ ራሳቸውም በዚሁ አምነውበት የጸኑበት ስለሆነ የፈጸሙትና የሚፈጽሙት የአመጽ የክህደትና የአመንዝራነት አድራጎት ይህን ያህል ላያስደንቅ ይችል ይሆናል። ከነዚህ አድራጎቶች መካከል አንዱ የሆነው ሞአ አንበሳ ዘምነ ገደ ይሁዳ ማለት እነሆ ከይሁዳ ወገን የተገኘው አንበሳ ድል አደረገ የሚለው የእግዚአብሔር ቃልና የመለኮት ምልክት ይገኛል። ይህ መለኮታዊ ቃልና ምልክት ለኢየሱስ ክርስቶስ ብቻ የተሰጠ የባህሪ ገንዘቡና ምሳሌው መሆኑ በቅዱሳት መጽሐፍት የተረጋገጠ በክርስቲያኑ ዓለም የታወቀ ሆኖ ኖሯል። ራእይ አምስት አምስት ይሁን እንጂ እውነቱ ይህ ሆኖ ሳለ ነገር ግን ይኸው ሞአ አንበሳ ዘእምነገደ ይሁዳ የሚለው መለኮታዊ ቃልና ምልክት የቅርቡን ለመጥቀስ ያህል ከደርግ በፊት ይታመንበት ነበር እንደሚባለውና፣ ዛሬም ራስ ተፈሪያንስ በተባሉ የካሪቢያን ተወላጆቹ ደጋፊነት ጸንቶ እንደቀጠለው ለአጼ ኃይለስላሴ እና ከእርሳቸውም በኋላ ለአልጋ ወራሽ ልጃቸው እና የልጅ ልጃቸው የተሰጠ ነው የሚሉ የቤተ መልክና ወገኖች ሲኖሩ፣ በዚህ አንጻር የኮሚኒስት ስርዓት በሰለጠነበት በደርግ ዘመን ደግሞ የሰፈነው ፍልስፍና እግዚአብሔር የለም የሚል በመሆኑ ደርግ ያን ቃለ እግዚአብሔርና ትዕምርተ መለኮት በመቃወም ዓለሙን ይግረመው ብሎ ከናካቴው በክህደት አስወገደው። በዚሁ የፈተና ጊዜ ኢትዮጵያዊ ነኝ ለሚለው ቀርቶ የኢትዮጵያ ቀንደኛ ጠላቶቿ ናቸው በሚባሉት ወገኖች ዘንድ እንኳን ለማመን የሚያዳግት ድርጊት ተፈጽሞ ታየ። ይኸውም ከቤተ ሕዝቡም ሆነ ከቤተ ምልክናው ይልቅ በበለጠ ለቅዱሱ ኪዳን ኢትዮጵያዊነት ጥበቃ የእግዚአብሔር ባላደራ በሆነችው ቤተ ክህነት ውስጥ ሥልጣን የያዙት የትናንቶቹም ሆነ የዛሬዎቹ የአመራር ኃላፊዎች የሆኑት ጳጳሳትና መሰሎቻቸው በእግዚአብሔርና የእርሱ በሆነችው በኢትዮጵያ ላይ በገሃድ የፈጸሙትና የሚፈጽሙት እጅግ የሚያሳዝነውና የሚያሳፍረው የአመፅ የክህደትና የአመንዝራነት ወንጀል ነው። ይህ ወንጀል የቤተ ክህነቱ መሪዎች የነበሩትና ያሉት ጳጳሳት ከደርግና አሁን የቤተ መልክናውን ስልጣን ይዘው ከሚገኙት ወገኖች ጋር ግብረ አበሮች ሆነው በኢትዮጵያ ላይ ለደረሰው ጥፋት በኢትዮጵያ አምላክና በቅድስት እናቱ በእውነተኞቹ ኢትዮጵያውያንና በዓለሙ ሁሉ ፊት ተጠያቂዎች መሆናቸውን የሚያጋልጥና የሚያረጋግጥ ግዙፍ ማስረጃ ሆኖ እነሆ ይመሰክራል። ምስክርነቱም ይህንኑ ሞአ አንበሳ ዘምነገደ ይሁዳ የሚለውን የእግዚአብሔርን ቃልና የመለኮትን ምልክት ኮሚኒስት ነኝ ብሎ እንዳወጀው እንደደርግ ማስወገድ ብቻ ሳይሆን ከመላው ቤተ ክህነቱና አብያተ ክርስቲያናቱ ሁሉ እንዲደመሰስ በእርሱም ቦታ ሌላ ባዕድ የሆነ ጥቅስና ምልክት እንዲተካ ያደረጉበት ስራቸው ነው። በዚህም የማያውቁትን ምልክት ምልክታቸው አደረጉ የሚለው የትንቢት ቃል መፈጸሙን እነሆ በዓይናችን እናያለን። እነርሱም ከዚህ ታላቅ የክህደታቸው ኃጢአት የተነሳ በመለኮታዊው ስልጣን ተወግዘው ይኸው በመርገሙ ፍዳ ተይዘው ይገኛሉ። ይህን የቤተ ክህነቱንና የቤተ ምልክናውን የክህደት ስራም ቤተ ህዝቡ እያየና እያወቀ ዝም ብሎ በመመልከቱ ኢትዮጵያዊ ነኝ የሚል እያንዳንዱ ግለሰብ ጭምር በቤተ ህዝብ አባልነቱ ከተጠያቂነት ሊያመልጥ ከቶ አይችልም። መዝሙር 73 4 ቤተ ህዝቡን የሚያስገኘው ይኸው ትውልድ እስቲ በዲያብሎስና በሰዎች ሐሰት የተሸፈኑ ዓይኖቹን ለጥቂት አፍታ እንኳን በእግዚአብሔር እውነት ከፍቶ ራሱ ተባባሪ የሆነበትንና እየሆነበት ያለውን በቤተ ክህነቱ ጳጳሳት ትናንት የተፈጸመውን ዛሬም እየከፋና እየጨመረ የሄደውን ሌላውን ጉድ ደግሞ ይመልከት። ከአጼ ኃይለ ስላሴ ሰብአዊ መንግስት ጋር ተዋህደው ሲሰሩ የኖሩት እነዚያ የቤተ ክህነት መሪዎች የነበሩት ጳጳሳት ያ ቀብተው የሰየሙትና በቃል ኪዳን ያገለገሉት መንግስት ፈርሶ እግዚአብሔር የለም የሚል ኮሚኒስት ባዕድ መንግስት በተተካ ጊዜ በትንቢት እንደተነገረውና ተጽፎ እንደሚነበበው ቤተ ሕዝቡን ለተኩላ ብቻ ሳይሆን በቀይ ዘንዶ ለተመሰለው ለዚሁ አውሬ አሳልፈው ሰጥተው ከእርሱ ጋር በአዲስ ፍቅር ተባብረው ሲሰሩ ሲሾሙና ሲሸለሙ እንደኖሩ ዓለም የሚያውቀው ነው። የሰማዕትነቱን ጽዋ እንዲቀበሉ የቀረበላቸውን ዕድል በገዛ እጃቸው አጡት እንጂ እንዲህ በመሆናቸው እነርሱም ራሳቸው ከደርግ ሰይፍ እንዳላመለጡ ይታወሳል። በአገር ውስጥ የነበሩት እነዚሁ ጳጳሳት ለእግዚአብሔር እውነት መሰዋት ቀርቶ ተልእኳቸው የሆነውን ቃሉን እንኳን በአንደበታቸው ማሰማትን ፈርተው በአገር ውስጥ ካለው መንግስት ጋር በመተባበር እንዲያ በየአደባባዩ ሳይቀር ሽር ጉድ ሲሉ፣ ከሀገር ውጭ የነበሩት የእነዚሁ መሰሎች የሆኑት ጳጳሳት ደግሞ ከሀገር ውጭ በስደት ካሉት የቤተ ምልክናው ግራጃዎች ጋር ተባብረው የቤተ ህዝቡን ስደተኛ ትውልድ ሲያዋክቡትና ሲያወናብሩት እንደኖሩ በሁሉ ዘንድ ይታወቃል። የዚያ የኮሚኒስት መንግስት ወድቆ ተቃዋሚ አንጃ ዲሞክራሲ በተባለው ባዕድ ስርዓት አዲስ መንግስት ሲያቋቁም የዚያ ኮሚኒስት የነበረው የደርግ መንግስት ተባባሪዎች የነበሩት የቤተ ክህነቱ ጳጳሳት በግብረ አበርነታቸው ተሽረውና ተባረው ካገር ሲወጡ በውጭ የነበሩት የአዲሱ መንግስት ተባባሪዎች የሆኑት መሰሎቻቸው ጳጳሳት ደግሞ በነዚያ በኮበለሉት መንበር ተተክተው ስልጣን ያዙ። ቤተ ህዝቡን እንጠብቃለን ብለው ቃል ኪዳን የገቡት እኒህ አዲሶቹ ተተኪዎች ጳጳሳት ቃል ኪዳናቸውን አፍርሰው የአዲሱ መንግስት አገልጋዮች ሲሆኑ ወደ ውጭ የተሰደዱት እኒያ ኮሚኒስት የነበረው የደርግ መንግስት አገልጋዮች ደግሞ የሚፈጽሙት ድርጊት አሁንም ለማመን የሚያዳግት እንግዳ ነገር ሆነ። የዛሬዎቹ ስደተኞች ጳጳሳት፣ አንደኛ በአዋጅ እግዚአብሔር የለም በሚል የጸረ ሃይማኖት ፍልስፍና ይመራ የነበረው ያ የደርግ ኮሚኒስት መንግስት ወድቆ እነርሱ ጭምር ወደ ውጭ እስኪሰደዱ ድረስ የእርሱ አገልጋዮችና ግብረ አበሮች ሆነው ሲሰሩ መቆየታቸው፣ ሁለተኛ ከላይ እንደተገለጠው የኢየሱስ ክርስቶስ የድል አድራጊነቱ የሊቀ ካህናትነቱና የንጉሠ ነገሥትነቱን የማይገሰስ ብቸኛና ዘላለማዊ መታወቂያ የሆነውን ቅዱሱን የሞአ አንበሳ ዘምነገደ ይሁዳን ሕያው ምልክት በአደባባይ ሰርዘውና ደምስሰው በእርሱ ቦታ ባዕድ የሆነውን መተካታቸው ሦስተኛ ቸሩና መልካሙ እረኛ ኢየሱስ ክርስቶስ በመከረኛይቱ ድንግል ማርያም ማህፀን ውስጥ በጀመረው የትህትና አመጣጡ ለሰው ሳይሆን ለእንስሳት ማደሪያ በሆነው በበረት እስከ መወለድ ተዋርዶ ኋላም በገድሉ መጨረሻ የሞት ጽዋን እስከ መቀበል በደረሰበት መስቀል ላይ ራቁቱን በተቸነከረበት ስጋውና በጦር ተወቅቶ ባፈሰሰው ደሙ ከዲያብሎስ ከኃጢአትና ከሞት ዋጅቶና ቤዛ ሆኖ ካዳናቸው በኋላ ግልገሎቼ ጠቦቶቼና በጎቼ ናቸውና ጠብቁልኝ ብሎ በቃል ኪዳን አደራ የሰጣቸውን መንጋውን የኢትዮጵያን ቤተ ሕዝብ ቀድሞም ሆነ ኋላ እንደ ምንደኛ ለአውሬዎች ብቻ ሳይሆን ለአራዊቱ አለቃ አሳልፎ መስጠታቸው እነሆ እስከዛሬ ጸንቶ በቀጠለው የስራ ፍሬያቸው ተረጋግጦ የሚታይ ስለሆነ ሊታበል ከቶ አይቻልም። በዚህና ይህን በመሳሰለው መልክ በይፋ በፈጸሙት ታላቅ የክህደት ኃጢአት እና የአመፅ ወንጀል ምክንያት አሁን በመለኮት ስልጣን በእርግጥ ተወግዘው ይገኛሉ። እንደዚያ ተመክተውበት ከነበረው ከዚያ ሹመታቸው ያን በመሰለ አሳፋሪ ውዝግብ በተባረሩ ጊዜ ከእነርሱ ተጠብቆ የነበረው ከዚህ በመለኮት ውግዘት ከተያዙበት የመርገም ፍዳ ነፃ የሚያወጣቸውን የንስሐ ቀኖና ስርዓተ ቤተ ክርስቲያን በሚያዘው መሰረት የመነኮሳት በዓት በሆነው በገዳም ተወስነውና በጽኑ ሱባኤ ተጠምደው በፍጥረተ ዓለሙ ፊት የበደሉትን ፈጣሪያቸውን ኢየሱስ ክርስቶስንና እጅግ ያስቀየሟትን እናቱን ድንግል ማርያምን ይቅርታና ምሕረት ይለምናሉ ተብሎ ነበር። ነገር ግን ይህ ሳይሆን፣ ግብራቸው ሌላ ያልተጠበቀ ሆኖ ተገኘ። ይህም ሳይሆንላቸው ቢቀር እንኳን በተቀበሉት ከፍተኛ መንፈሳዊ ኃላፊነት ራሳቸውን መስዋዕትና ጥሩ አርአያ በማድረግ ተገቢውን እየፈጸሙ ለምዕመናኑ በያሉበትና በየተገኙበት ንስሐንና ቁርባንን፣ ፍቅርንና ሰላምን፣ ስምምነትንና አንድነትን በማስተማርና በመስበክ ተግባር ተሰማርተው ቢሆን በተሻለ ነበር። ዳሩ ግን ባለመታደል ይህም አልሆነም። በዚህ ፋንታ ይግረማችሁ ብለው ቀድሞ ከደርግ ጋር ተመሳጥረው ሲያሰቃዩት የነበረውንና በዚያ በደላቸው ዓይኑን ቀና ብለው ማየት እንኳን የማይገባቸውን ያንኑ የበደሉትን ቤተ ሕዝብ ለማሞኘት በመሞከር እኛ እንሰዋልሃለንና ዝም ብለህ ተከተለን እያሉ በከንቱ ውዳሴ በገንዘብ ፍቅርና በስልጣን ጥማት እየነደደ በሚቃጠል ሰውነታቸው ግራ ሲያጋቡት፣ ሲያዋክቡት እና ሲያተረማምሱት ይታያል። እርስ በርሳቸው በመወጋገዝ እና ምዕመናኑን በመለያየት በአገር ውስጥ እና በውጪ ካሉት የቤተ ምልክናው እና የቤተ ሕዝቡ ተጻራሪ ወገኖችም ጋር በመመሳጠር አንዲት የሆነችውን ኢትዮጵያን በቤተ ክህነቷ አማካይነት ለመከፋፈል የማይቻላቸውን ትግል ይኸው ቀጥለውበታል። በዚህ አድራጎታቸው በምንም ሳይጸጸቱ እንዲያውም በበለጠ በመደፋፈር በየቤተ መቅደሱ እየተራወጡ በባዕዳን አደባባዮች እየተሰለፉና በየፍርድ ቤቶቻቸው እየተጓተቱ በየመድረኩ እየተንጎራደዱና በየዜና ማሰራጫው እየደነፉ እብሪት የተመላበትን ይህንኑ የየግል ፍላጎታቸውን ያለ ሕብረት ሲያረኩ ቅጥ ያጣ ዓላማቸውንም ያለ ይሉኝታ ሲያካሂዱ እነሆ ዓለሙ ሁሉ በትዝብት ይመለከታል። በኢትዮጵያዊነታቸው ብቻ ሳይሆን በቆባቸው ጭምር ቃል ኪዳን የገቡለትንና ከዳኝነቱ ማምለጥ የማይቻላቸውን እርሱን እግዚአብሔርን ከኛ የበለጠ የቀረበ ማን ያውቀዋል? ቁልፉን ስለያዝን ያለ እኛ ወደ መንግሥተ ሰማያት መግባት የሚቻለው ማን ነው? እያሉ በመመጻደቅ እርሱን እግዚአብሔርን እንዳልፈሩትና እንዳላፈሩት በግልጽ ይታያል። ታዲያ እንዲህ እርሱን ያልፈሩና ያላፈሩ እኒህ የአመፅ የክህደትና የአመንዝራነት አበጋዞች እንዴት ሰውን ያውም ምንም ሊያደርገን አይችልም ብለው የሚንቁትን ይህን ቤተ ሕዝብ እንዴት ሊያፍሩትና ሊፈሩት ይችላሉ? አይችሉም። በአገር ውስጥም ሆነ በውጭ ያለው የቤተ ሕዝቡ አካል የሆነው ይህም ትውልድ በሀገር ውስጥም ሆነ በውጭ ያሉትን እኒህን በመለኮታዊው ስልጣን የተወገዙትን የአመፅ የክህደትና የአመንዝራነት አበጋዞች ይኸው በይፋ አቅፎ ደግፎና አንከባክቦ ይዞ ተቀምጧል። አባቱ ይኸውም ሰማያዊ አባቱ እግዚአብሔር ብቻ መሆኑን እረስቶና አባታችሁ አንዱ እርሱም የሰማዩ ብቻ ነው እና በምድር ላይ ማንንም አባት አታድርጉ በዚህም ስም አትጥሩ ያለውን ቃሉን በማስተሃቀር የታሰሩበትንም መለኮታዊውን ውግዘት በማቃለል አባታችን አባታችን እያለ ሲያወድሳቸው ይሰማል። ታዲያ በዚህ መልክ የሚከተላቸውና ቃላቸውን የሚሰማው ብራኪያቸውን የሚቀበለውና መስቀላቸውን የሚሳለመው የእነርሱ የአመፃቸውና የክህደታቸው የአመንዝራነታቸውም ተባባሪ ቢሆን አይደለምን? አለዚያ ይህ ከእግዚአብሔር በላይ አውቃለሁ የሚል ትውልድ የቱንም ያህል ሞኝ ተላላ ቢሆን እንዴት እስከዚህ ሊታለልና ሊሞኝ ይችል ነበር? አይችልም። ብጤ ከብጤው ስለሆነ ይህ ነገር ከቶ አያስደንቅም። የዳኝነት ስራውን የማያቋርጠው አምላክ በእውነተኞቹ ሃይማኖታዊያን ዘንድ የሚጠበቀውን የተለመደ ፍርዱን በመስጠት ይህንን ሴራቸውን እንደገና ገላልጦ ለመጨረሻ ጊዜ እስኪያፈራረሰው ድረስ ሁሉም ወገኖች በእርሱ ላይ ተነስተው በሚያደርጉት አመጻቸው፣ ክህደታቸውና አመንዘራነታቸው እንሆ እንደተባበሩና አንድ እንደሆኑ በገሃድ ይታያል። ማቴዎስ 23:9 በዚህም እግዚአብሔር በሰው ልጆች መካከል የእርሱን መንገድ የሚከተል አስተዋይ ይገኝ እንደሆነ ሊፈልግ በሰማይ ሆኖ ወደ ምድር ተመለከተ። ነገር ግን መልካምን የሚያደርጋት አንድ እንኳ ሳይኖር ሁሉም በዓመፃቸውና በክህደታቸው ተባብረውና አንድ ሆነው አገኛቸው የሚለው የእግዚአብሔር ቃል እነሆ በዘመናችን ተፈጽሞ አየን። መላው ዓለም ብቻ ሳይሆን የራሷ ቤተ ሕዝብ፣ ቤተ ክህነትና ቤተ መልክና ጭምር ኢትዮጵያ የእግዚአብሔር መንግስት አይዶለችም በሚለው ዓመፅና ክህደት ሁሉም አንድ ሆነው ተባብረዋልና መዝሙር 52 ከአንድ እስከ ሶስት። እኒህ ጠላቶቹ በዚህ ትውልድ ላይ የጫኑበት የአላዋቂነቱ መጠን የሚያስፈራ የሆነው በአላዋቂነት ብቻ ተወስኖ የሚቆም ሳይሆን ከዚያ አልፎ ራሱንና ሌላውን ወገኑን ለመጉዳትና ለማፍረስ የማይመለስ የጥላቻ ኃይል እንዲኖረው ያደረገ በመሆኑ ነው። እንዲህ ባይሆን ከዓለም አገሮች ሁሉ ቀዳሚ የሆነ በመጀመሪያዎቹ ሰዎች በአዳምና ሔዋን ተመስርታ በዘላለማውያኑ በኢየሱስ ክርስቶስና በድንግል ማርያም በተደመደመችው በእግዚአብሔር መንግስትነትና በእውነተኛ ነፃነት ለ7518 ዓመታት ጸንታ የኖረችውን አገሩን ኢትዮጵያን ሕልውናዋን ልደምስ ሲል ነበርን አይልም። ይህን ሁሉ የጠላት ሰልፍ ለመቋቋምና ድል ለመንሳት ይህ ኢትዮጵያዊ ነኝ የሚለው ትውልድ የሚያስፈልገው አንዲት ነገር ብቻ ናት። ይህችንም ነገር በእውነት ከፈለጋት በቅርቡ ስላለች በእጁ እንደተያዘች ናትና ሊያገኛት ይቻለዋል። በእርሷ የቀደሙት እውነተኞቹ ኢትዮጵያውያን አባቶቹና እናቶቹ መሪዎቻቸውን ኢየሱስ ክርስቶስንና ድንግል ማርያምን አብነት በማድረግ ከጥንት ጀምሮ ተጠቅመውበታል። ሁሉን ድል አድርገውባታል። በእርሷ ለመጠቀም ገንዘብ አያስፈልግም፣ የጦር መሳሪያም አያሻም። የዓለማውያንም ፈሊጥ ቦታ የለውም። የመንግስታት ድጋፍ አይጠየቅም። ረቂቅ ስለሆነች የሚበግራትና የሚያሸንፋት ኃይል ከቶ የለም። እርሷ ግን የማትደመስሰው ተቃዋሚ አይገኝም። ይህች ነገር ሌላ አይዶለችም። የኢትዮጵያዊነት ባህሪ ወይም ሃይማኖት ወይም መንፈስ ወይም ወኔ ናት። ምንም አይነት ስም እናውጣላት ወይም የአጠራር ዘይቤ እንስጣት ያቺ ባህሪ፣ ያቺ ሃይማኖት፣ ያቺ መንፈስ፣ ያቺ ወኔ ከላይ ከመነሻው ከተጠቀሰችው ከእውነተኛይቱ ኢትዮጵያ ሰርጻ የወጣችው ያቺው እውነተኛይቱ ኢትዮጵያዊነት ናት። ምዕራፍ ሦስት በዚህ ተጠናቀቀ። በሚቀጥለው መርሃ ግብር ምዕራፍ አራት የኢትዮጵያዊነት ግዳጅ የሚለውን ምዕራፍ እንቀጥላለን። ስለምትከታተሉን እግዚአብሔር ይስጥልን።